ታዲያስ ታዲያስ ታዲያስ እንዴት ናችሁ? በያላችሁበት መልካም ቆይታ። ከስዩም ጋር ፕሮግራም ስለምታዳምቱ እጅግ አድርጌ አመሰግናለሁ። ቤተሰብ ለሆናችሁም አዲስ ለገባችሁም ቻናሌን ሰብስክራይብ ላደረጋችሁም እጅግ አድርጌ አመሰግናለሁ። ያው እንደምታውቁት ዛሬ አስረኛውን ቪዲዮን ኮንቴንት ሰርቼ ለእናንተ አቀርባለሁ። ሶ ከዚህ በፊት ላደረኳቸውም ቪዲዮዎች ላይ ኮመንት፣ ሰብስክራይብ ላደረጋችሁም እጅግ ሪ አመሰግናለሁ። አዲስ ከመሆነ ጋራ እጅግ በጣም ኮመንት እፈልጋለሁ የእናንተ ማለት ነው፣ ኔጌቲቭ ይሁን ፖዚቲቭ። ሶ የፕሮግራሚም አላማ የዩቱብ ቻናልም አላማ የሰው ልጅ አዕምሮ ከኔጌቲቭ ኤነርጂ ወደ ፖዚቲቭ ኤነርጂ ወይም ከአሉታዊነት ወደ አዊንታዊነት አስተሳሰብ ይዞ የሚሄዱ መንገዶችን በማሳየት ህይወታችን አዊንት አስተሳሰብ ላይ እንዲገነባ ማድረግና ሰልፍ አዌር ቶታል እንድንሆን የሚያደርጉ ነገሮችን፣ ኮንቴንቶችን፣ ሀሳቦችን ካነብጎኳቸው መጽሐፍ ስፔሻሊ ደግሞ ውስጥህን እንዲያውቁ ከሚያደርጉ መጽሐፎች ጋራ እንድትገናኝ የሚያደርጉኝ ኮንቴንቶችን ለእናንተ አቀርባለሁ ማለት ነው። ሶ ከዚህ ቤት መጻፎች እና መበጅ ሊሆኑ ይችላሉ። ነገር ግን መጻፎች ውስጥ ውስጥ ውስጥ ውስጥ እንዲያሳውቁ የሚያደርጉ ሐሳቦችን እያነበብኩ ከራሴም ካነበብኳቸው መጻፍ ቀላቅዬ ቪዲዮ አጫጭር ቪዲዮችን እየሰራሁ ለእናንተ አቀርባለሁ ማለት ነው። ሶ ዛሬ አይምሮአችን እንዴት ያስባል የሚለውን ሐሳብ ሪፍሌክት አደርጋለሁ። ዩቱብ ቻናል ላይ ብዙ አይነቶች ሀሳቦች ይንጸባረቃሉ፣ ይስተዋላሉ ኢንተንሲቭሊ የፕሮግራምድ ወይም አላማ መሰረቱም ሰው አስተሳሰቡን እስካልቀየረ ድረስ አስተሳሰቡን ብቻ ሳይሆን ኦልሞስት በጣም ሰልፍ አዌር ስንሆን ራሳችን ሂል ማድረግ እንዳለብን ሁሉ የምሰማን ጊዜ ይመጣልና፣ ትንሽ ስለተማርን ብቻ ሁሉን እናውቃለን ማለት አይደለም። ህይወት ኢሚዲት ሚን ህይወት ስፔሻሊ ለየት ባለች መልኩ ከተማርኩ በኋላ በህይወት ተግባር ውስጥ የምትገለጥ አይነት ነችና፣ አብዛኛውን የተማሩ ሰዎች በትክክል የተጎዱ ሰዎች ናቸው ማለት ይቻላል። ግን እንዴት ነው? ምናልባት መማሪህ ነው የተጎዳው ወይስ ምንድን ነው ልትሉ ትችላላችሁ። መማሪህ ጥሩ ሆኖ፣ ግን የተማርከው ትምህርት ኦቶታሊ ኦቨር ኦል የአንተ ፕሮግራም ሳይሆን ለአላማ ነው አንተ የተማርከው እንጂ ኢንቴንሽናሊ ከላይ አፕ ሆኖ ፕሮግራም የሚያደርግ ዓላማ ሳያለ ለዛ ዓላማ ነው አንተን የምትቀረጸው። ሰው ኢንቴንሽናሊ ሰልፍ አዋር ስትሆን ባይዘው ይሄን የምታውቀው እንጂ ዝም በደህነ ነፍስ አታውቅም፣ አትረዳም። ዋጋ ትከፍላለህ። ከዋጋ ከፈኩ በኋላ ነው የምትነቃው እንጂ በጭፍኑ ስለማትነቃ ማለት ዛ ወደ ዛሬ ፕሮግራማችን ስናልፍ አይምሮ እንዴት ያስባል የሚለውን ሀሳብ ላስቀምጥላቸው። እንደምታውቁት አይምሮችን ሰምታችን ሊሆን ይችላል ጎጎድ አልጋችን ሰአምስት በመቶ የሚያክ ክፍል ስርቱ ውሃ እንደሆነ ትገነዘባላችሁ። ይህ ውሃ የሚመስለው አካላችን እንደተቀቀለ ለስላሳ እንቁላል አይነት ነው ጥንካሪው በውስጡ ግን በቢሊየን የነርቭ ህዋሶች ነርቦችን የያዘ እነዚህ ህዋሶች ደግሞ ኒውሮን በመባል ይታወቃሉ። እነዚህ ኒውሮኖች እንግዲህ በውሃማ አንጎላችን ውስጥንም የራሳቸው አደራደርና አቀማመጥ ቢኖራቸውም፣ ግን አይምሯችን ልክ እንደ ኮምፒውተር ብናስበው ስቶር የተደረገውን ኮምፒውተር ስቶር የተደረገውን ነው ኦልሬዲ ስንጠይቀው ወይም ፕሮግራም የተደረገውን ስንጠይቀው ነው ዲስፕሌይ የሚያደርግልን እና ከራሱ ከፕሮግራም ውጭ ከጠየቀው ምንም እንደማይመልስ ወይም እንደማያውቅ። ልህ ማለት ሰው የህይወታችን ጉዞም የህይወታችን ጉዞ ውስጥም ኒውሮኖች ኒውሮቻችን በሀሳቦች ድግግሞች ነው እርስ በርስ የኒውሮኖች የሚዘረጉት ሰው ሀሳባችን አይሙራችን ውስጥ የሚፈጥሩት ድግግሞሽ ነው ኒውሮቻችን አክቲቭ ወይም አዲስ ሀሳብ እንድናመነጭም የሚያደርጉን። ይህ ማለት ኦልሬዲ አሳሰባችን ሲንቀይረው ኒውሮችንም አብሮ ይቀየርና ልክ እንደ ውቅያኖስ እየሰፋ እየሰፋ የሚሄድ ኒውሮኖቻችን እያደጉ አስተሳሰባችን ሲያድግ አዲስ አስተሳሰባችንም እንደዚሁ ስናበለጽግ በሪፒቲሽን ፓተርን ኒውሮናቻችን መገንባት እንችላለን። ማንሶ ከአሮጌ አስተሳሰባችን የምንወጣበትን መንገድ አንዱ አዲስ አስተሳሰብ አይምሯችን ላይ ማስገባት ስንችል ነው። ይህ አዲስ አስተሳሰብ ወይም አዲስ ነገር ለመማር አዲስ የኒውሮን ግንኙነት የሚፈጥር ከሆነ ትልቁ ማለት ይቻላል እነዚህ የኒሮን ግንኙነቶች ለረጅም ጊዜ ማቆየት ነው ይላል። እነዚህ ኒሮኖችን ለረጅም ጊዜ ባቆየን ቁጥር ትውስታን እንፈጥራለን። አይምሮችን በሪፐቲሽን ፓተርን ነው የሚሰራው ማለት ነው። ባጭሩ ማለት ያ ማለት ምንድን ነው? ትውስታ ማለት ለብዙ ጊዜ የቆየ የነርቭ ግንኙነት ነው ማለት ነው። አዳዲስ የኒሮን ግንኙነት ከፈለግን ደግሞ ለብዙ ጊዜ አዲስ ሀሳብ ያስገባንን ማቆየት ማለት አስተሳሰባችንም በዛ ልክ ነው መቀየር የሚችለው። በአንድ ሌት በአንድ ጀንበር አይቀየርም ማለት ሰው፣ ሚስጥሩ ማወቅ አለብን። ሪፒቴሽን ፓን የድግግሞሽ ፓተርን በጣም ሀይል አለው። በጣም ከፍተኛ ኢነርጂ አለ ሰው አዳዲስ ሀሳባቻችን አዳዲስ የነርቭ ሴል ግንኙነት እንዲኖር እያደርጋል። እነዚህ እንግዲህ እንደምታውቁት የሰው ልጅ አይምሮ አዲስ ሀሳብን ይገነባል፣ አሮጌውን ሀሳብ እንደዚሁም ይገነባል። አሮጌውን ሀሳብ አጥነክሬ በሀሳብ ቁጥር የእሱን አይነት አሳሰቦች ሁሌ ወደ አንተ እንዲመጡ እያደርጋል ማለት ነው። አዲስ ሀሳብን ካስገባ እንደዚህ አዲስ ሀሳቦች አብሮህ ይመጣሉ ማለት ነው። አንድን ሀሳብ ደጋግመህ ስታስብ እና ስትኖረው ቀድሞ የተገነባውን የኒውሮን ግንኙነት ምን ታደርገዋለ? ታደምቀዋለ ማለት ነው። ይህ ድግግሞሽ ፓተርን ስታቅ፣ ወይም አስተሳሰብን ስታቅ ሲስተሙን አወክ ማለት ነው። አይምሮ እንዴት እንደሚሰራ እንዴት እንደሚያስብ ከተረዳዩ በጣም ስምፕል እንደሆነ ትናንትናን ዛሬ ትደጋግመዋለ እንጂ አዲስ ዛሬን እየጻፍኩ አይደለም። ስ አሮጌ ሀሳብ ደጋግሜ በሀሳብ ቁጥር አድርጌው ሀሳብ ነው ወደ አንተ የሚመጡት እንጂ፣ አዲስ ኢነርጂ አዲስ አሳሰብ ማስገባት አለብህ። አዲስ ሰው ለመሆን ሰው አዲስ ሰው ለመሆን አዲስ ሀሳብ ማስረጽ አለብህ። ከዛ ያችን አዲስ ሀሳብ ደግሞ በሬፔቲሽን ፓተርን ሀሳቡን ምን ታደርገዋለህ? ታበለጽገዋለህ። ወደ አንተ እንዲመጣ የሚትፈልገውን ነገር ይሁን ወደ አንተ ከማይታይ ወደሚታይ ማምጣት የሚችልበት ምንስ ነው ማለ ይህ ማለት ሀሳባችን እንዴት አይምሯችን እንደሚሰራ ስናቅ ኦልሬዲ ሲስተሙን አወቅ ማለት ነው። አንድ ነገር ለመጓዝ አሁን ለምሳሌ ከሆነ ቦታ ወደ ሆነ ቦታ ለመሄድ ሲስተም ያስፈልጋል። እንደዚህ በሲስተም ሲስተሙን ካወቅን ኦልሬዲ ጎላቼ ራእያችንን ምንም አያገናኘው። በቃ ራእያችንን አላማ ቁጭ ያለ ነው ሲስተሙ ግን እዛ የሚያደርሰን ሁኔታ ነው። ማለት ሰው አዕምሮአችንም የዚህን ያህል ሲስተሙ ካወቅን ወደምንፈልግበት እንሄዳለን ማለት ነው። አዕምሮ በድምሩ ምስጥሩ የአስተሳሰብ የድግሞሽ ውጤት ነው። አዕምሮአችን የአስተሳሰብ የድግግሞሽ ውጤት ነው። የምን የሀሳብ ድግግሞሽ ውጤት ነው ማለት ሲምፕል አዕምሮአችን እንደዛ እንደሆነ ካወቀን ደጋግመህ ያሰብካቸው ሀሳቦች ውጤቲ ናቸው። ማለት ኦኬ አንተ አሁን ያለኸው ደጋግመህ ያሰብካቸው ውጤቲ ናቸው። ቶታሊ ምንም የምታደረገው ነገር የምትቀይረው ነገር የለም። ደጋግመህ አንድን ነገር ስታደርግ ድርጊቱ ለመፈጸም ማሰብ ላይ ጠብቅ። ብቻ ይሄ ዲቱ ሰብኮንሽስ ማይንድ የሚሰራ ማለት፣ ሰብኮንሽስ ማይንዳችን ማሰብ አይችልም። የያዘው ነገር ቶሎ አይለቅም። ድብቁ አይምሮአችን እንደዛ ነው። ለዚህ ሳታስበው የሚሰራ አይነት ይሆናል። ይህ ድብቁ አይምሮ ልክ እንደ መንፈስ ማየት ትረዳላችሁ፣ ማየት ትችላላችሁ። ሀሳባችን ደጋገምን ስታስባቸው የአይምሮ ኒሮዎች ግንኙነት ልክ እንደ ፍርማ እንደ ፍርማ ተመሳሳይ ይሆናል። ልክ ፍርማ ለምሳሌ ባንክ ደ ትፈርማለህ፣ የምትፈርመው ፍርማ ሁሌ አንድ አይነት ፍርማ እንዲሆን ሕግ ያስገድዳል። ልክ እንደዛ ማለት ነው ሀሳባችንም ዳግም ሲታስበው አዲስ ኒውሮኖችን ትፈጥራለ። አሳሰብ ስናስገባ ማለት ነው። ያ አድርጎን ሀሳብ ስናስበው ብቻ ሳይሆን አዲስ ሀሳብ ስናስብ፣ ያን አዲስ ሀሳብ በሬፕቲሽን ፓተር ነው አዲስ ኒውሮኖችን የምንለጥጠው የምናሰፋው። አይምሯችን የሚለጠጥ ነው። ይሄ ሎካሊ ወይም ኢንተርናሽናል ሌቭል ሰው ዝም ብሎ ጎበዝ ነው፣ ሰነፍ ነው። በፊዚክስ በማትስ በኬሚስት ምናምን በሚምለው ኮንሰፕት አይደለም። ይሄ ኤክስተርናል ወርልድ ለአንተ የሚሰጥ ሀይል ነው። ኢንተርናል ላይ አንተ ፉል የምትፈልገውን መሆን ትችላለ፣ የምትፈልገውን ላይ አክት ማለት ትችላለ። ስለዚህ አንተ ፈልገ ከሆነ የምትፈልገውን መሆን ትችላለ ማለት ነው። ፓሽን ፈልግ፣ ምን ፈልግ፣ እንዳለ ሆኖ እሱም አንተ ሰልፍ አዌር ኳንኳ የምትፈልገውም እንደምቼ ስታቅ ነው። ካላወቅ ዝም ብለህ በልማዴ ነው የምትኖረው። ይሄ ልማዴ ደግሞ ኤክስተርናል ወርልድ የሰጡ ማለት ነው እንጂ አንተ ራሴን የሰራሁ አይደለም። ራሴን ለመስራት ከሰልፍ አዌርነስ ሰልፍ አዌርነስ አንደኛው ና ዋነኛው ከስፕሪቹዋል አዌርነስ ይጀምራል። ፊዚካል አዌርነስ አለ፣ ሶሻል አዌርነስ ሊኖር ይችላል። እነዚህ አዌርኖች በድምሩ ሰልፍ አዌር የሚለውን ትርጉም ድምሩ ሀሳባቸው ሰልፍ አዌር ሲሆን፣ እነዚህን ስታሟላ ዩኒቨርስን የምትመለክበትን መንገድም እንደዚ ውስጥ ሲበለጽግ ቀስ ያርግ ደግሞ እዚህ ይሄ ማይንድ ሲስተሞች ሀሳቡ ከየት ነው የመጣው? እንዴት ነው የሚሰራው? በምን ህግ ነው? በምን ህግ ነው የሚሰራው? ሀሳብ በምን ህግ ነው ይሄ እኒህ ትንሽ ከበድ ያሉት ጥያቄዎች ከቦክስ ወጥቴ ማሰብ ሲጀምር እነዚህ ነገሮች ምላሽ የምታገኙት እንጂ ኖርማሊ ሰውም እንደዛ ብጠይቀው ወይም እንደዛ ብታይ ጓደኛ ብጠይቀ ትንሽ አንተ ወጣ ያለ ሀሳብ ስላለ ሰው ወዲያውኑ ይሄ ልጅ ያመዋንድ የልሉ ይችላል። ኢንቴንሽን አለ አንተ በተለየ መንገድ ማየት ተፈጥሮን ስለቻልክ ነው። ምስጢሯም ለአንተ እንደዛው የምትገለጠው ምስጢራትን መመርመር አለብህ ማለት ነው። በዚህ መልኩ ስንረዳ ሀሳባችን ሁልጊዜ ደጋግመን ባሰብን ቁጥር ደግሞ መጥፎ ችግሮች ሊኖሩ ይችላሉ። ገብቶ ደጋግመን ማሰባችን ችግር ሆኖ ከሆነ የምታስባቸው ሀሳብ ጤናማ ካልሆኑ ማለት ነው። ጤናማ ካልሆኑ የሚያመጣው ጉዳት አለ። ላይፍ ማለት ነው፣ ላይፍ ይለህ ጤናማ ካልሆኑ የሚያመጡ ነገሮች አንዱ ኦልሞስት ህይወታችን ሲኦል ውስጥ ያስገበናል። ሲኦል የሚያስገበን የራሳችን አስተሳሰብ እንደሆነ ማወቅ አለብን። ሰው አስተሳሰባችን ጤናማ ካደረግን የሚያመጣው ውጤት አለ። አስተሳሰባችን ደግሞ እንደዚሁ አሉታዊ አስተሳሰብ ወይም ችግር ሆኖ ከታዩ የሚያመጡት በቁም ልትሰቃ ይችላል። እነዚህ ንዴት፣ ብስጭት፣ ቁጣ፣ ጭንቀት፣ ፍርሃት እነዚህ ሌሎች መጥፎ ስሜቶች በውስጥ ውስጥ ይፈጥራሉ ማለት ነው። ሶ አሳሰባችን ኢሚዲየትሊ ከኔጌቲቭ ኢነርጂ ወጥተህ ወደ ፖዚቲቭ ኢነርጂ ውስጥ መግባት አለብኝ ማለት የራሴን ስፔስ መስራት አለብ ያ ማለት ኦልሞስት ምን ማለት ነው ዩኒቨርስ በስሪዲ ዳይመንሽን አይደል? አንድ ኦብጀክት ማየት የሚችለው ልክ ያ እንደ ፕላኔት ማለት ነው። አንድ ፕላኔት በስሪዲ ዳይመንሽን ህግ ነው የሚታየው። እነዛው ያ እንደ ፕላኔት አንተ ራሴን ማስቀመጥና የራሴን አስተሳሰብ ቦርድ ላይ ብቻለት አንድ ፕላኔት አድርገ መፍጠር ትችላለህ ማለት ነው። ራእይን እንደ አንድ ፕላኔት ማየት ትችላለህ። ራእይን ተከትሎ ህግዎች ሊሆኑ ይችላሉ። እኚ ግቦች ብቻም ሳይሆኑ የራስህ መመሪያዎች ሊኖሩት እነዛ የአንተን ዩኒቨርስ የአንተን ዓለም የሚያንፀባርቁ ይሆናሉ ማለት ነው። ሰው ብዙውን ጊዜ ከታሰርክበት ድግግመሻዊ ሰንሰለት ራስህ ነጻ ለማውጣት ማስተዋልና እውቀት ያስፈልጋል። ኦኬ አዕምሮአችን ወደድም ጠለንም የታሰርን መሆናችን ላንረዳ እንችላለን እንጂ ቶታሊ ታስረና የምንታስርበት ሀሳብ ብቻ ሳይሆን ጥልቅ ከሆነው ሀሳብ እስፒሪቹዋል ከእስፒሪቹዋል ጀምሮ የታሰርከው እነዚህ አዌር አዌር አዌር ይሆን አሁን ሜንታል አዌር ሊኖር ይችላል ፊዚካል እስፒሪቹዋል አዌርነስ እነዚህ ነገሮች ናቸው አንተን ከታሰርክበት የምናቅሉት ምን ማለት ነው አንተ አፍተር ግራጁዌሽን በኋላ መቶ ፐርሰንት ህይወትን አውቀያለሁ ማለት ሳይሆን ህይወትን እንደገና ኤዱኬሽን ያስፈልጋል ህይወትን ለማወቅ ኦኬ። ሶ የዓለም ምስጥሩም ደግሞ ይህ ነው ማለት ይቻላል። ስለ ራሴና ስለ አካባቢ በጥልቀትና በማስተዋል መመርመር ማወቅ ይኖርብሃል ማለት ነው በድምሩ። ሶ አዕምሮአችን እንደ ባዶ ወርቀት ማየት እንችላለን አስበው ማለት ትችላለህ። አይምሮችን እንደ ባዶ ወረቀት አስበው፣ ምን ልጽፍ ትፈልጋለህ? አይምሮ ይል ምን ልጽፍ ልጽፍ ታስባለህ። ኢፍ ባዶ ወረቀት ከሆነ ማለት ሰው አዲስ አስተሳሰቦችን ስታመጣ የህይወታችን በአዲስ መንገድ መመልከት እንጀምራለን ማለት ነው። የዓለማችን ትልቁ መነጽር ሴልፍ አዌር መሆን ነው። ሴልፍ አዌር ከሆን። በየትኛው መልኩ እኛን የሚያጠቃ ሀይል አይኖረንም። ማለት የትኛውን ማለት ምክንያቱም የሰው ልጅ አብዛኛው ማለት ይችላል እያሰቃያ ያለው ኢጎ ነው። ኢጎ ደግሞ በምን ያህል ፐርሰንት ነው ኢጎ አንተ ውስጥ መኖር አለበት? ከዛ ያለፈ ኢጎዎች አያስፈልጉህም ማለት ነው። ስለ ኢጎ ወደፊት በጣም አሪፍ አድርጌ አስቀምጥላቸዋለው ነው ትከታተላላችሁ። ለዛሬ ግን አይምሯችን እንዴት እንደሚያስብ ኦኬ ኒውሮንን በተመለከተም እንደዚህ ወደፊት ሰፋ ያለ እውቀት አቀርበላችኋለሁ። አንብቤ ማለት ከተገነዘብኩት ማለት ነው። አይሙራችን ክብደትና እድገት አቅም ፖቴንሻላችን ካወቅን በምንም አይነት ለአስተሳሰባችን ኤክስተርናል ወርልድ በተለይ የሚመጣ አስተሳሰብ ምንም አንተኛም ማንም እኛን ዝቅ ከፍ የሚያደርግ ነገር የለም። ሶ አእምሯችን የሚፈልገውን ማሰብ የሚፈልገውን ማስገባት ማስወጣት የሚችል አይደንቲቲ አለው። ሶ አንተ ትክክለኛ እውነተኛ ማንነትን ካወክ በየትኛውም ጉዳይ ራሴን ውድድር ውስጥ አታስገባም፣ ማንንም ብሌም የሚታደርገው አካል አይኖርን። ኦኬ ከኔጌቲቭ ኢነርጂ ጋር ምንም አይነት ኮንታክት አይኖርህም። እሱ ኢፌክቱን ሳይድ ኢፌክቱን ስለሚታውቅ ማለት ነው፣ ኢነርጂውን ስለሚታውቅ የእሱ ኢነርጂ የማን ነው? ይህ የእኔ ኢነርጂ አይደለም ትላለህ፣ እና ብሎክ ታበጅለታለህ ብሎክ ታበጅለታለህ። ልክ እንደ ወል ማለት ማለት ይችላል ገንብተው አንተ የእኔ ኢነርጂ አይደለም ማለት ይችላል። ታዛለህ ኢነርጂውን እስከ ማዘዝን ፋይናሊ በደንብ ስታውቁ ኤነርጂን እስከ ማዘዝ ሁሉ ስልጣን ይኖረናል። የሰው ልጆች ሀይል ማለት ነው። ለዚህ አይምሮአችን እንዴት እንደሚሰራ ይሄ ወደ ሰልፍ አዌር ጉዞ የሚሄዱ መንገዶች ናቸው እንጂ መቶ ፐርሰንት በዚህ ሀሳብ ራሳችን አወቃችሁ ማለት ነው። በጣም በጣም ውስጢን የሚያሳውቁ መጽሐፎችን እንድታነቡ የእኔ የሁልጊዜ ሪኮሜንዴሽን ነው። ከዚህ ውጭ ሰውን እ ስላዳመትኩ ብቻ ወይም ስላዳመትኩ ብቻ ትቀየራለ ማለት አይደለም። መጽሐፍ ካላነበብክ በፍጹም አትቀየርም። ምክንያቱም ዓለም የተሰራች ነች፣ አንተ ራሴ እስካልሰራች ድረስ ማንም አንተን ሊሰራ አይችልም። ኦኬ እግዚአብሔር ይመስገን ብለ እስከዛሬ ላሳደጉኝ ለዚህ ላበቁኝ ቤተሰቦቼ ሀገሮቼ ማህበረሰቦች ተቋማት ሁሉም ምስጋና ገርባይ ዛሬ ግን ራሴን መስራት እንዳለብን ማምን ማመን አለብን ማንም ጠላት ሆኖ ላንተ አያውቅም ማንም ላንተ ኔጌቲቭ ኢነርጂ ሪፍሌክት ላንተ አደርግም አንተ የራሴን አሳሰብ ብቻ ለመቀየር ማስተዋል በእውቀት ራሲን መገንባት መመርመር፣ አካባቢህን በጥልቀት ማስተዋልና ማወቅ አለብህ። ማ እነዚህን ነገሮች ካደረግ ራሲን የማወቅ ሂደት ውስጥ ትገባለህ። ኢነርጂህን ታውቃለህ። ኢነርጂህን ካወቅ ወደ ኔጌቲቭ ኢነርጂ የምትሄድበት ምንም አይነት እንትን የለ፣ ምክንያት የለ ምክንያቱም ኢነርጂዎችን አንደርስታንድ ሰለም ይታረግማል። የኔጌቲቭ ኢነርጂ ምንድን ነው? አፌክት የሚያደርገው ምንድን ነው? መጥፎነቱ ፖዚቲቭ ኢነርጂ ውስጥ ምንድን ነው ጥሩነቱ? ምንድን ነው መጥፎነቱ? ኢነርጂዎችን ከለየን፣ የምንፈልገው ኢነርጂ ነው ውስጣችን ውስጥ መገንባት ያለብን። ኢነርጂያችን ማክሲማም አንድ መሆን አለበት። አንድ ኢነርጂ መገንባት አለብን ማለት ነው። አመሰግናለሁ ስላዳመጣችሁኝ። ቀጣይ እስከምንገናኝ እጅግ አድርጌ አመሰግናለሁ። ሰው ሳብስክራይብ ላደረጋችሁም እንደዚሁ እያመሰግንኩ አድርጋችሁ ደግሞ ለረሳችሁ ማለቴ ነው። እነሱ እናንተም ሳብስክራይብ እያደረጋችሁ ማለት ትፈልጋለሁ። ኔክስት ዊክ እስከምንገናኝ ድረስ ባይ ባይ።